ሰላም ሰላም የተከበራችሁ ተከበራችሁ የወርቂት ተከታታዮች እንዴት ናችሁ? ደህና ያለው እግዚአብሔር ምስጊን። ደህና ነኝ እናንተ እንዴት ናቸው? ስራ ጤና፣ ሁሉ ሰላም ከኔ ጋር ሁሉ ሰላም። እግዚአብሔር ምስኪን። ስለመጣችሁ አመሰግናለሁ። ስለምታበርታቱ በጣም አመሰግናለሁ። በያላችሁበት ሰላማችሁ ብዙ ይበልልኝ፣ ፈጣሪ ጠብቃችሁ፣ እላለውኝ ክበሩልኝ። አሁንም ሀሳብ አስሴታችሁ ሀይሌ ላይክ፣ ሼር፣ ሰብስክራይብ በማድረግ ያበረታቱኝ እላለውኝ የወደፊት ጠንከር ለጥንካሬ የተሻለ ስራ ለመስራት የእናንተ ሀሳብ ገንቢ ነው እና ሀሳባችሁ አይለኝ ይላለሁ። ውዶች፣ ውድ ቤተሰቦች የሰላማችሁ ብዝት ይበልልኝ። ዛሬም ቅኔ እንቀኛለን። ቅኔ ክፍል አስራ አንድ ደርሰናል ማለት ነው። አርዕስተ ዜና እናነባለን። ድምጼ ካልተሰማ ይቅርታ። ያው እንደምታውቁት እንትን ላይ ነው ያለሁት ደግሞ ላይቭ እንደማልገባ ታውቃላችሁ። ቅጣት ላይ ነው ግን ማለት አጥፍቼ ቅጣት ተቀጥቼ ቅጣት ላይ ነኝ። ላይቭ አልገባም። ቪዲዮውን እስከ መጨረሻው በማየት ሰዓት እንደሞላ ላግዙኝ፣ ተባበሩኝ ማለት ነው ውዶቼ። ማቴሪያል ነው። ሰው ከመጣብኝ ኮፍዬን አውልቄ ነው ድንገት የምጥለው ማለት ነው። እንደገና ቪዲዮ አልጀመርም። ኮፍዬውን ነው የምጥለው። ምን ነገር ነው ነው፣ እንዳደነገጡ ሰው እንዳይመጣ ተስፋ እናደርጋለን፣ እንዳይመጡ ማለት ነው። ሰላም ጤና ይስጥልኝ። እኔ ቅመሞች የፖለቲካ ፓርቲ መስራችና አስተዳዳሪ ወርቅ ነኝ። አርዕስተ ዜና ዛሬ ቅመሟ እንዴት ዋለች? የተለመደ ጥያቄያችን ነው። ቅመሞች እንዴት ዋላችሁ? ራሳችሁን ጠይቁ። ቅመሞች ለራሳችን ቅመም፣ ይህ የተለመደ መፈክራችን ነው። እንደተለመደው ሰባ አምስት ፐርሰንት ለራሳችን ቀም ምንም 25% ለአንድ ለአንዳንድ ነገር በቂ ነው ይህ መፈክራችን ተግባር ላይ መዋል አለበት የተግባር ሰው መሆን አለብን የተግባር ሰው እንሆን እላለሁ ወደ ዛሬ ፕሮግራማችን እናልፋለን አንደኛ ትመጫለሽ ብዬ አሻግሬ ሳይ አንቺ ልጅ ማለፊያ መንገድ አጣሽ ወይ ከዚህ ላይ እንግዲህ ህብረ ቃል ሰምና ወርቅ እናወጣለን በብረቃሉ ልጅ ማለፊያ ሰም፣ ማቋረጫ መንገድ ወርቅ። ውብ ቆንጆ ነሽ፣ ማለፊያ ነሽ፣ ያ ውብናት ማለት ነው። ሁለተኛ አላህ ካደረሰን ለረመዳን ቀን መልበስ ይገባሃል የሱፍ ኮትህን ልድገሙ አላህ ካደረሰን ለረመዳን ቀን መልበስ ይገባሃል የሱፍ ኮትህን። ህብረ ቃሉ የሱፍ ኮትህን። ሰም ሱፍህን ልበስ ግድ ነው። ወርቅ የሱፍ የተባልከው ሰው ኮት ልበስ አንተ የሱፍ ማለት ነው። እዚህ በዚህ ሱፍ የለም። ለምሳሌ ሱፉ የሚባል ሰው የለም እንጂ ሱፍህን ልበስ ተብለሃል። ልበስ ባለህበት ልበስ። ሶስተኛ ነድፌ ነድፌ ባልጋ ከምር ያለው የዛሬ ቀን ከብዷል ባል አለ። እያለው ህብረ ቃሉ ባል አለ። ሰም ስራ የማይሰራበት ቀን ባል ስንል ስራ አይሰራም። ባል ያኔ ባል አለ። ዋናው እንደገና ስራ የማይሰራበት ቀንም ባል አለ። ወርቅ ባለቤቴ አለ ወይ አራተኛ። ምነው ብታስጠሪኝ እኔን አስታውሰሽ፣ እደ እደጅ ቁጭ ብዬ እቤቴ ሳመሽ። ልድገመው። ምነው ብታስጠሪኝ እኔን አስታውሰሽ፣ እደ እደጅ ቁጭ ብዬ እቤቴ ሳመሽ። ህብረ ቃሉ እቤቴ ሳመሽ። ሰም ቤቴ አመሸው። ወርቅ በራሴ ቤት ተሳምሽ፣ በራሴ ቤት ተሳምሽ። ኦኬ አምስተኛ መንደረኛው ሁሉ እሳት ጫሪ ነው ያንን ገል አደራ ሰው እንዳይነካው ህብረቃሉ ገል አደራ ሰም ገል ወይም ስባሪ ሸክላ ገል የምንለው የተሰበረ የሆነ የእንስራ ወር የምጣድ ስባሪ አሁን ገል እንላለን ገጠር እሳት መጫሪያ ምናምን ከጎረቤት እንበደራለን። እሳት የምንበደርበት እሳት እንበዳደራለን። እኛ የገጠር ሰዎች ከጎረቤት በገል ነው እሳት ይዘን የምንመጣው። እንደዚያ ነው። ወርቁ ገላ ሰውነትሽ ሌላ እንዳይነከው ጥሩ ነው። ይሄ አሁን ጥሩ ነው። ስድስተኛ፣ መሸ በሩ ዝጉት፣ ከቀረ ልማዴ ተከትፎ ማደሩ። አይ አይ አይወደውም ሆዴ። መቼ በሩን ዝጉት ከቀረ ልማዴ ተከፍቶ ማደሩ አይወደውም ሆዴ። ህብረ ቃሎት፣ ተከፍቶ ሰም፣ በሩ ክፍት አይደር፣ ወርቅ ልቤ አዝኑ። አንዘን ከማዘን ፈጣሪ ይጠብቀን። ሰባተኛው ሁልጊዜ በአሬራ ትበያለሽ ወይ? አንዳንድ ቀን እንኳን ወጥ አትበይም ወይ? አሬራ የእንትኑ አሬራ የወተት አሬራ ማለት ነው። ህብረ ቃሉ ወጥ አቲም ወጥ አቲም። ሰም በወጥ አትበይም ወይ? ወርቅ ወጥ አቲም ወይም ከቤት አትወጭም። ወጣ እያልን ወጣም ስንል ችግር ነው። ቤት ስንቀመጠን በቅኔ እንደዚህ ነው የሚናገሩን። ምን እናደርግ? ምን ምን ምን ነው። ሰባተኛ ላም ገዝቼ ጥገት እጠጣለው ወተት እጠጣለው ብዬ ወተት ላም ገዝቼ ጥገት እጠጣለው ብዬ ወተት ሸክላው ተሰብሮ አዝናለው በምናልባት አለው ህብረ ቃሉ በምን አልባት አለው። ሰም በምን እቃ ላሚቱን አልባት አለው። ወርቅ በሰቀቀን በምን አልባት አለው። እረ ከሰቀቀን ህይወት ይጠብቀን። የምን ሰቀቀን ነው። ስምንተኛ አዲስ አበባ ላይ ቡና ቢወደድ ከጅማ ሰው ካለ ይመጣል በግድ ህብረ ቃሉ ከጅማ ሰው ሰም ከጅማ ከተማ ሰው ካለ ጅማ ያኔ ቡና ስላለ ማለት ነው። ሰው ካለ ይላካል በሰው ወርቁ ቃሉን የማይጠብቅ ሰው ከጂ ኦኬ፣ ከጂ ማለት ከሀዲ ከጅማ ሰው ሲላውን ከሀዲ ሰው ሆነ። ከጅማ ሰው ከጂ ሰው አይገርምም ግን ሰምና ወርቅ እናንተ። እኔ ራሴ እኮ ትምህርት እየተማርኩ ነው። ዘጠነኛ አጥር አልታጠረ አልጠፋ መንገድ ምን ያረግልሻል? በሰው ላይ መሄድ ከባድ ነው። ህብረ ቃሉ በሰው ላይ መሄድ፣ ሰም ሰው የረገጥሽ መሄድ። ሰው አክብሩ። ሰውን ረግጦ መሄድ ግፍ አለው ሰው አትርገጡ እየተከባበረን ወገን። ወርቅ በባልሽ ላይ ደረብሽበት። አሁን ከባድ ነው በባል መደረብ። ለምን አስፈለግ? ምን ሆነች ነው ማለት ምን ሆነ ነው። አትደረቡ። የምትደረቡ ሰዎች ካላቸው ጥሩ አይደለም። የትም አደርሱም። አንድ ለአንድ በቂ ነው። መደራረብ ለልብስ ነው። ሲበርደን እንደራረብ እንጂ የምን በሰው ላይ ሰው መደራረብ ነው። አስረኛ የዘመዶቼ ቤት ግድግዳው ምን አለኝ? ባጣቸው ነው እንጂ እኔን የቸገረኝ። ህብረ ቃሉ ባጣቸው ሰም የቤቱ ጣራ ወርቅ ዘመዶቼን ስላገኘኋቸው አሪፍ ነው። ስንተኛ ላይ ደረስኩኝ? አስር ነው መሰለኝ። የቅርባሉኝ ለሀይለኛ ሴት ለኃይለኛ ሴት ለምትቆጣ ምነው መካሬ ባልታጣ። ይሄ እንደገና ለምሩ። ለኃይለኛ ሴት ለምትቆጣ ምነው መካሬ ባልታጣ። ህብረ ቃሉ ባልታጣ። ሰም መካሪ ሰው ባልጠፋ፣ ብትመከር ግድ ይላል ኃይለኛነት። ኃይለኝነቷን ረገብ በሚያደርግ መካሪ ሰው ያስፈልጋታል። ወርቅ መካሪ የትዳር ጓደኛ ጠፋ። አይ መክራትም የትዳር እንደዚህ ኃይለኛ ከሆነች አጠናግሮ አጣፍቶ ነው የሚጥላት እንጂ እሷን ሲመክር ሲያማክር ይኖራል። መጀመሪያ የተረጋጋች መሆን አለባት ሴት ልጅ። ረጋ ስትሉ እና ኃይለኝነት ደስ አይልም በትዳር በትዳር ባይሆን ራሱ በኖርማል እንደዚህ ቅመሞች የተረጋጋ ነው። እዚህ የእነሱን ጩኸት ምናምን እየሰማል ይጋባሉ እኮ እንዳይጋባብን፣ እሺ፣ እንዳይጋባብን እና ውዶች፣ ስለተከታተላችሁኝ በጣም አመሰግናለሁ። ፕሮግራሙ በሰላም ተጠናቀቀ። ድምጽ ሳይገባብን አመሰግናለሁ። በእያላችሁበት ሰላማችሁ ብዝት ይበል፣ ፈጣሪ ይጠብቃችሁ። ላለሁኝ መልካም ጊዜ ይሆንላችሁ።